የአማራ ፋኖ በጎጃም የቀኝ ጌታ ዩፍታሀይ ንጉሴ ስድስተኛ ክፍለ ጦር በበርካታ ግንባሮች ድል ተቀናጅቷል። መጨረሻው በማይታወቅ ሁኔታ ፋኖን ደምስሼ አማራን ከነዘር ማንዘሮ አጥፈዋለሁ በማለት በተለየ ሁኔታ በጎጃም ላይ በአራቱም አቅጣጫ ከፍተኛ ቁጥር ያለው ሰራዊት ማስገባቱ አረመኔው አገዛዝ የመጨረሻ ያለውን ኦፕሬሽን ዘመቻ ማዕበል በሚል ኃይሉ እያንቀሳቀሰ እንደሚገኝ መሆኑ ግልጽ ነው። በዚህ መሰረት የቀኝ ጌታ ይፍታየ ንጉሴ ስድስተኛ ክፍለ ጦር ተወርዋሪ ኮማንዶውን ጨምሮ ስድስቱንም ብርጌዶች በማስገባት ከአዲስ አለማየሁ ሰባተኛ ክፍለ ጦር ጋር በመቀናጀት በሶስት ግንባሮች ጠላት አይቀጡት ቅጣትን ሲቀጡት ውለዋል። በዚህ መሰረት አንደኛ ደንበጫ ላይ የኢንጂነር ክበር ተመስገን ብርጌድ በመግባት በርካታ የጠላት ኃይል ሙትና ቁስለኛ ሆኗል። ሁለተኛ አማኑኤል ከተማ ቀስተ ደመና ብርጌድ፣ በላይ ዘለቀ ብርጌድ፣ ኢንጂነር ክበር ተመስገን ብርጌድ እና የክፍለ ጦሩ ተወርዋሪ ኮማንዶ በመግባት ጠላትን እንደ ቅጠል በማርገፍ በርካታ መሳሪያ ማርከው ወጥተዋል። በዚህ ግንባር በላይ ዘለቀ ብርጌድ 16 ቁርስ ክላሽ ኢንጂነር ክብር ተመስገን ብርጌድ ብርጌድ ፋኖች አስር ክላሽ የማረኩ ሲሆን 38 የጠላት ኃይል ተደምስሶ ቁጥር የማይታወቅ ወራሪ ኃይል ቁስለኛ መሆኑ ችሏል። ሶስተኛ፣ በረኛው ጅበላ ሞተር ብርጌድ ደብረ መርቆስ ከተማ በአራት አቅጣጫ ማለትም በየቦ ማርያም፣ በውንቃ ጎተራ፣ በባቡር እና ደሳ እነሴና በማረሚያ ቤት ቤት በኩል ገብቶ የአብይን ቅጥረኛ ሰራዊት ሲያርበደብደው አርፍዷል። በዚህ ግንባር ሰባት የወራሪ ኃይል የተደመሰሰ ሲሆን የቆሰለ ደግሞ 13 ነው። አራተኛ የሀዲስ ዓለማየሁ ሰባተኛ ክፍለ ጦር ጥቁር አንበሳ ልዩ ተወርዋሪ ኃይል በእንደገም መድኃኔ ዓለም በኩል ንጉሥ ተክለ ሃይማኖት ብርጌት ከየቦቅላ መገንጠያ ጀምሮ ከጥቁር አንበሳ ጋር በመተሳሰር እና ስናን አባ ጄሚ በረቡ ገበያ መስመር በመግባት ሀር የታገዘ ውጊያ በማድረግ ሰልፍ በታሰበው ልክ እንዳይካሄድ ማድረግ ተችሏል። በሰልፍ ህዝብ አልወጣ ሲላቸው የሚሊሻ የካድሬ ቤተሰቦች የቀበሌ ቤት ተጠቃሚዎችን እና የሴፊነት ተጠቃሚዎችን በግድ አስወጥተዋል። በጠቅላላ ባውደ ውጊያዎች የተገኘው ውጤት የተደመሰሰ የጠላት ኃይል 45 26 የተማረከ መሳሪያ 16 ቁርሽ ክላስ፣ ሁለት የመገናኛ ሬዲዮ ሁለት አድማ ብተና ሴቶች፣ በርካታ የጠላት ኃይል የቆሰለ ሲሆን እምቡሌ የሚባል የኬላ ቦታ ነፃ ወጥቷል። አርመኔው አገዛዝ የጠራው ሰልፍ በታቀደው ልክ እንዳይካሄድ ተደርጓል።